ይችላሉ ላኪን ነው እንድትከፈፍ አልፈልግም። ሀቅሽ ነው ሀቢብቴ፣ ሀቅሽን ታገኛለሽ። ጁጆ ሀምሳ ሺ ድርሃም ረድታኛለች፣ ቀሪውን እኔ ከፍላለሁ። እሱ እኔ ይከፍለኛል፣ ልጄ ነው፣ በእጄ ነው ያለው። ይሄን ደግሞ ለልጁን ባደርግለት ምንም አይመስለኝም። ምክንያቱም እኔ የምሰጠው አንድ ድርሃም በእጥፍ ነው ለእኔ የሚመለስ። አንቺ ከዚህ ጋር ሳትወጪ አሁን ይገባል ብሮ አካውንት

የሰው ልጅ ተሸማቆ ተሳቆ ከማየው እንደዛም ፍርፍሽ ልጅ የውስጡን ያንን ሁሉ ሸክሙን ይዞ የሚስቅ ልጅ አሁን ተሸማቆ ላየው አልፈልግም። ሌስ እንግዲህ በልጆችሽ ይሳቀኛ፣ ሌላ ምንም የምንልሽ ነገር የለም። ሀቡ አላህ ሱብሃነሁ ተዓላ በልጆችሽ ያስቅሽ፣ አላህ ያጠንክርሽ። አንቺ ዋርካለች ወላ ዋርካለች። አላ ያፍዝች መሻላ በሉ፣ ሁላችሁም መሻላ በሉላት። ጀዛኪላሁ ኸይረን እኔ እሷም እፈርቼ ነበር ሀቡ። እኔ በዋትሳፕ ስለምታናግረኝ ራሴ እንደ ሴት የፈራሁት ነገር ስለነበረ ነው። ገብቶሻል አይደለ? እኛ ብዙ ነገር እናያለን እዚህ ሀገር። ከሌ ታነቀች፣ ገሌ እንደዚህ ሆነች፣ ከሌ እንደዚህ ሆነች እንሰማለን። ሪያድ ውስጥ ያልሞተች ልጅ ሞተች ብሎ በተወራበት ሰዓት ነው እሷ ያዋራ አንቺን እና የሆነ እርምጃ በህይወቷ ላይ እንዳትወስድ ብዬ ፈርቼ ነው ያዋራኋት። እሷን ደግሞ ልቦና ያውቃል። እኔም እንደዛ አይዞሽ ሙኒት፣ የምታውቀው ከሆነ ሃቢባ የምታውቀው ከሆነ ያመጡታል፣ ሀቅሽ አይሄድም ብዬ ነው ወደዚህ የመጣ ነው። በረካውኑ አላሳፈራችሁንም። አላህ ጀዛችሁን ይፈላችሁ እንደ ሴቶች

ለፍቅረኛ ወዳ የሰጠችው ላይ የመጣች ይከፈልልኛል ያልች እዚህ ቤት እንዳትክተለተል ነግሬያለሁ። እኔ ልጄ ስለሆነ ነው፣ የራሴ ስለሆነ ነው። በዛ ላይ የእሱ ህመም ስለሚያመኝ ነው። እኔ እዳይ እዚህ ጋር የሚጠበቁብኝ ብሮች አሉ። ቪዛዎች ዘግተው ሀቡ ወላሂ፣ በዚህ ጋር መልሽ፣ በዚህ ጋር መልሽ የምባላቸው ብሮች አሉ። ታገሱ እስኪሰበሰብ፣ እንዲ ሲል እያልቁ ነው። ይሄ ግን ሌላ ጉዳይ ስለሆነ ነው።

ደረሰ ፎር ያደረገ ይችላለ። ሙኒት ሙኒት ማለት ብድር ነው፣ ሰርቶ የሚከፍለው ነው። ስኮርስ ጤለኛ ኮል ግን እንደዚህ አላላጣድፎ አልችልም። አህመድ ሰርተ መክፈል አለብህ እንዳትረሳ፣ ግን አታጣድፈ። ሙኒት መታም አትከስክም፣ አታጣድፈም። ደረተን ነፍተ እንድትሰራ ነው። እሺ በነጻን ነደግሞ አንተ ህፃን ልጅ ነህ እኔ ትልቅ ሰው ነኝ የኔ ወንድም ላጥ ላጥ አድርገህ ክፍል ግን ከራስ ከልጅ ሀብ ነጥቀ ሳይሆን እንደማንም ነግር አለሁ ሁለት ስራ ሶስት ስራ ሰርተ ምሽ ከመጣም ያላስቸገረኝ ድምፁ ያልሰማሁት ልጅ ቢኖር እሱ ነው አ አላማው ልጁም ማሳከም ነው ከመጣም መቶ ድርሃም ሚሰጥህ አህመድ ወላ ሁለት መቶ ድርሃም አደለን ሁለት መቶ ድርሀም ነው የሰጠች። ግን ሲገባ ሁለት መቶ የሰጠሁት ልጅ ነው። አንድ ቀን ማሚ ይሄኛው ምን ሆነ ይሄኛው ያሆነ ያላለኝ ልጅ፣ አንተ አታፍርም፣ ጎንበስ አትልም፣ ባለን የምንኮራለን። ለበጎ እኮ ነው አህመድ፣ ለበጎ እኮ ነው ወንድሜ፣ ለበጎ ነው። ይሄ ለአንተ ከይር እኮ ነው፣ ከዳውጣ እኮ ሲል ነው። አይዞሽ፣ አይዞ አይ ችግር የለውም። ግን እኔ የምር አንዳኒ የሆነ እ ደስ ሲለኝ ወሬ የሆነ በእልም አፊውላ ነው የሚያያዘው ማለት ነው ማውራት አልችልም። ግን ታቻልሽ አንድ ቀን ቦታና ጊዜ በዚህ ባጭር ውስጥ ወጣን ውስጥ ስጭኝና ላገኝሽ ክስሞዲ ኮራ ነው። ግን ከዛም በኋላ የሚሆነው እናወራለን። ችግር የለውም። እኔ እስካሁንም እኔ ባለኝ ነገር ሰው እንዲያስጨንቀኝም አልፈልግም። ሰውንም በባህሪ የማስጨንቅ አልፈልግም። ሰው እንዲያስጨንቀኝ አልፈልግም። የሚሆነው ነገር በጊዜ ይሆናል። ያው ስበቡን እያደረሱ ይሆናል ብዬ ነው የማምኑ። ግን እኔ ባለኝ ነገር አሁን መቸኮል አልፈልግም። እንዲቸኩል ያደረጉኝ ብዙ ነገሮች ስላሉ ቸኩ እያለው ለሱም ደግሞ እያየሁት ነው። አሁንም ያን ደግሞ ያደረገኝ እኔ ሰላም ማቀው ችግር የለውም ለልጅ ስልሆንኩት አልሐምዱሊላህ፣ ረቢል ዓለሚን። እንኳንም አላህ እናንተን ሰጠኝ። እንኳንም በቃ እናንተ ኖራችሁልኝ። እኔ ለሄር ነው በቃ ሁሉም ነገር የመሆነው። በቃ የለም ወደዚህ ስመጣ የሚገረምሽ በአካል ያገኘኝ ሰው ከጠበቀኝ በላይ የሆንበት አለ ወይ የሆነ ፍጥ እንልበት አለ ወይ የሆነ ነገር አሁን አንተ ነህ እንደዚህ ያረከው ወላሂ ውሸት ነው ምናምን የሚል ይሁላ አለ። ግን እኔ ጋር እያንዳንዳቸው ናጥፋቸው እንኳን ብል የማይጠፉ ብዙ ጣባ ሰዎች አሉ። ከልቤ ከተነቀሰው በላይ ሌላው ነገር አለ ባለው ምንም አላጠፋውም። ያን የሚጠፋም አይደለም ላጥፋው በል ማለት ነው። ግን እኔ ለሰው አዝዬ የለም። እኔ እሷን ላስከፋት ወይም ደግሞ ዋሽቼ ቢሆን በምፈልገው መንገድ መታ ቢሆን እኔ በሆነ ነገር ቢሆን ችግር የለውም። የሚፈልገውን ነገር ቢባል እዚህ ጋር ስሜ ቢነሳ አይደንቀኝም ነበረ። እኔ አቃሉ በራሴ በጣም ተማመናለሁ። ወላሂ ላ አዝኝ ማለት ነው ከማጣት ውጭ ሌላ አንድም ድቅመት የሌለብኝ እኔ ወንዘብ ገንዘብ እያለው ሳር ይሽጥ ማለት ነው። ከቤቴ ወጥቼ ሳር ይሽጥ እራሴን ሳኖር የነበርኩ ሰው ነኝ፣ ምንም ሳልማት ግን። ለሁሉም ነገር ደግሞ አላህ ነው አዋቂዎች። እኔ ይህን ነገር ስል በጣም የሚያቀኝ ሰው ያቀኛል። ወላሂ ከልጅነት ጀምሬ እኔ ልክ ስለተናገርክ በእውነት ብቻ ተገብቼ፣ ወላሂ ሳር እየሸጥኩ መኪና ላይ ለሚጎዘጉዙ ሻይ ቤት ለሚሸጡት፣ ወላሂ ለአዚም ወረበል ካባ ማንም ሰው ቢመጣ የሚያቀኝ ሰው ይናገራል። ግን አሁን ያረኩት ነገር ለእኔ አይደለም ገብቶ ይቻላል። እንደኔ የተሰቃይቶ በመንገድም ሆነ በየትኛውም ሰዓት አብሮኝ የተገፋ የተሰቃየ ልጅ አለኝ። በመንገዱ በየትኛው በስደቱ ከይመን ጀመረ እንግን ለዛ ነብሴን እስከ መስጠት ድረስ የትኛውም ነገር ይሁን አይገደኝም። አላፍርም፣ መቼም ደግሞ አላፍርም፣ በልጅ ማለት ነው። ምንጊዜም ቀና ብዬ የምራመደው ተስፋ የማልቆርጠው እኔ ለልጅ ስል ነው። ምክንያቱም የተደረገብኝ ነገርና የሆንኩት ነገር ነ የራስ የሚያስጠፋ ነው። ኦልሬዲ ግን ጭንቅላ ስላለኝ እኔ ራሴን አላጠፋም። ገብቶቻል። ነገ እኔን የሚጠብቅ ልጅ አለኝ። እኔ ከሄድኩኝ መቼም የኔ ሰው የማያገኝ የሚናፍቅ ናሉ ልጅ አለኝ። ግን ዝዙ እዚህ ጋር ስላመጣሽ በጣም ነው የማመሰግነው። አላህ ይስጥሽ። ምንም አለለም። እኔ እንደ ማንኛውም ሰው እኔ ቪዲዮ ይወጣል ፎቶ ይወጣል ችግር የለውም። ማንም ያቀኛል። አንቺን ግን ሚዲያ ላይ ውጭ ብዬ ማሳጣት አልፈልግም። ምክንያቱም ህመሙን አውቀዋለሁ የሰውን ፊት አውቀዋለሁ። ልንገርሽ ገብቶሻል። ራስሽን ማፖስች ችግር የለው በአስር ቀን ውስጥ አንቺን የነዚጋ መጣሽን በአንድ ደቂቃ ውስጥ ገንዘብሽን እሰጥሻለሁ ብዬ እየነገርኩች ማለት ነው። ግን እናቴ፣ ሙኒትን፣ ሃቢባን፣ ህዝቡን በጣም ነው የማመሰግነው ምክንያቱም የራሴ ዱለቴ ስለማውቀው እኔ ደግሞ በዛ ምንም ነገር ቢሆን አላፍርም። አሁንም ለወደፊትም አላማይ ባይሳካልኝ ራሱ አለው ለልጄ ብል መሆን አይበል

እኔ ሁሉን ነገር ተጠቅመሻል። አለቀ፣ ምንም ነገር የለውም። ደካማ ቦኒ ደግሞ አገንተሻል በቃ፣ አንቺ እኔ ማሰር ፈልገሽ አላሽ አለይስተሽ። እኔ ምንም የምለው ነገር የለም ወላሂ፣ አልቀየመሽም። አሁንም አፉ ብዬሽ ነው የምሄደው። እኔ ነገ ምን እንደምሆን አላውቅም፣ ምክንያቱም አንቺ በእኔም ልትወጂ ትቻለሽ፣ ሳላውቀው ማለት ነው። ገብቶሻል አይደል? ግን ይሄ ነገር እኔ አልሰጥሽም ብዬሽ ቢሆን ችግር የለውም ነበር እኔ ሁሉንም ድክመቴን ታውቂያለሽ። እኔ ችግሬን እኮ አመተሽ እዚህ ጋር ለሰው እንድታወሪልኝ ሳይሆን ወይንም ደግሞ ለሶስተኛ ወገን አሳልፈሽ ልትሰጪ ሳይሆን እንድትረጂ ነው እኮ ለአንቺ መጥቼ ያወራሁሽ። ግን አልሐምዱሊላ ረቢ ልዓለሚን ምንም ነገር ማንም ቢያሸማቀቀኝ፣ አላማ ለልጅ ግን መብታት ስላለብኝ ነገ ልጅ እዚህ ጋር መጥቶ ማልቀስ አባቴን አፋልጉኝ እንዲል አልፍም። ምክንያቱም ለልጅ መኖር ስላለብኝ ይኖራሉ። እና ለሁሉም ነገር በጣም አመሰግናለሁ። አህመድ እንትን የሚያኮሩ አክስቶች አሉ። ነገርኩ። ጁጁን አሁን አታውቃትም። አሁን ደውለህ ሀምሳ ሺሆን እኔ ከበር አደርጋለሁ ብላ ይኸው እሷ ወደ እኔ ያስለብታለች። ተረጋጋ። አንተም የሚያኮሩ ነገሮች ነው ያሉ። ግንም ምኑ ነው የሚያሸማቀቅ? ምኑ ካልሆነ ካልሆነ ደላላ አደርጋለሁ በቃ በደኔ ላይ ይሆናል። ያው እዚያ ዘገየ ነው እኛው የምንከሰሰው ሌላ ምንም አንከሰስም። አህመድ ጨረሳችሁ አቡ ፈልጌሽ ነው የመጣሁት። እሺ አልረዳን ፎሎ እንዲያደርጉ ልንገራቸው። አልረዳን ፎሎ አድርጉ ፕሊስ። እዚህ ጋር ያላቸው አስር ሺ ሶስት መቶ ሰዎች አልረዳ የሚለውን አካውንት ፎሎ በማድረግ ወንድማችን ታክሞ እንዲድን እናግዝ ፕሊስ። ይህንን አካውንት ፎሎ አድርጉ። አልረዳ የሚለውን አካውንት ሁላችሁም ፎሎ አድርጉ ፕሊስ። የአልረዳ አካውንት መቶ ሺህ አሁን ከገባ መቶ ሺህ ብር ሙባረክ ሙሰማ ለታማሚ ወንድማችን ሚቲ ይለግሳል። ፕሊስ ሁላችሁ እዚህ ጋ ያላችሁ በእናታችሁ ኒኬ የደረሰበትን ነገር ቪዲዮን አይ፣ እኔ ቤት ገብታችሁ ትናንትና የሰራሁትን ቪዲዮ አይታችሁ መረዳት ትችላላችሁ። በጣም በጣም የሚያሳዝን ነገር ነው የደረሰበት እና እባካችሁ ታክሞ እንዲድን ወንድ ልጅ ላይ ሊደርስ የሚችል በጣም ከባድ ከባድ በቃ ከባድ እዚህ ሚዲያ ላይ መነገር የማይችል ከባድ ነገር ደርሶበታል። ህክምና ያስፈልገዋል። ታክሞ መዳን አለበት ይሄ ልጅ ይሄ ወንድማችን ታክሞ እንዲድን እኛ አንረዳን። ፎሎ በማድረግ መቶ ሺህ ብሩ እንዲለገስ ለሚቲ እናድርግ። ዘጠና አራት ሺህ ሰው ፎሎ አድርጓል። አሁን ስድስት ሺህ ብቻ ነው የቀረን። እባካችሁ እዚህ ውስጥ ያላችሁ በጠቅላላ ሁላችሁም አልረዳን፣ ፎሎ አድርጉ። ፎሎ ያላደረገ ሰው ካለ መጥተው ፎሎ እንዲያደርጉ ንገሩልን ፕሊስ። እባካችሁ ትርፍ አካውንት ያላችሁ በትርፍ አካውንታችሁ እና አህመድ ላክልኝ አካውንት ግን አንዴ ፎርዋርድ ላርግላት ዋትሳፕ ላይ አንዲት እህቴ እየጠየቀችኝ ነው። አህመድ፣ በዚህ አጋጣሚ ልልህ የምፈልገው ነገር ብዙ አባቶች ልጆቻቸውን ጥለው ይሄዳሉ። አንተ አንድ አባት ተገኝተሃል፣ ልጅህን የምታሳድግ እንደዚህ ስፔሻል ኬዝ ያለባቸውን ልጆች አባቶች ናቸው። ከመቶ ሰባ አምስት ፐርሰንት ጥለው የሚሄዱት አንተ ደግሞ እኔ ነኝ እናትም አባትም እያልክ ነው ማለት ነው። አላህ ካንተ ጋር ይሁን። ሀቅህን አላህ ያወጣልሃል። እንደገና ደግሞ አላህ ሱብሃነ ወተዓላ በሀቅ መንገድ እስከሄድክ ድረስ ጥሎ አይጥልህም። አይዞህ በርታ። እኔም እንዳዚዛ በምችለው ከጎንህ መቆም እችላለሁኝ። አይዞ ሃቢባ ሙኒት የምትሰጡት አትጡ። በእውነት ነቴን ነው። ይሄ ቀላል ነገር አይደለም። በጣም ነው የማመሰግናችሁ። በጣም ነው እወዳችኋለሁ፣ አከብራችኋለሁ። ዙዙም አላህ ከአንቺ ጋ ይሁን። ወደ ራስሽ ተመልሰሽ ለወደፊቱ ደግሞ አንድ እርምጃ ስትራመጂ በደንብ አድርገሽ ልታስቢ ግድ ይልሻል። ትዳር በቀላል ነገር የሚያዝ አይደለም፣ ሲፈታም ደግሞ በቀላል ነገር የሚፈርስ አይደለም። ይቅርታ አድርጉል ይልውጣ። እኔ ነኝ ህንጦ ሲያመጣሁት አይደለም። ኧረ አዚዛ ምንም ችግር የለውም። ምንም ሀቢት እንኳን አመጣሹ፣ ምንም ችግር የለውም። እንኳን አመጣሻት። ይኸው ገንዘቧን አድ የምትፈልገው ገንዘቧን ታገኛለች። ይሄ ግን የመጨረሻ ነው። ሌሎች ሴቶች እንዲያውቁ የምፈልገው ነገር አንዲት ሴት ለፍቅረኛ ለባል ወዳ ብሮን ከሰጠች ስጦታ አይመለስም። ፍርድ ቤትም ሄደሽ ብትከሺኝ ስጦታ አይመለስም። የምትባ ውል ከተፈራረማችሁ ብድር ከሆነ ይህን ያህል ጊዜ እመልሳለሁ ካለ ያ ጊዜ ደርሶ ካልመለሰ ሄዳችሁ ፍርድ ቤት ከሳላችሁ ምን ከሆነ ብድር ከሆነ። በተረፈ ግን ፍቅረኛም ሆነ ባል በገንዘብ አይያዝም። አብረኸኝ እስካለቅ ድረስ እንካ ገንዘቤን ብላ እኔን ትተህ ሄድክ ግን የበላኸውን ትተፋለህ። የለም የለም እንደዛ። አህመድ በጣም ጨዋ ስለሆነ ነው። እሺ እከፍላለሁ። ወደሽ የሰጠሽኝ ስጦታ እሺ እከፍላለሁ የበላውበትንም ከሆነ የለበስኩበትንም ከሆነ ለጉዳይ ያዋልኩትንም ከሆነ ሰርቼ እከፍላለሁ፣ ጊዜ ስጭኛለው። ጫዋ ስለሆነ ነው። ሌላ ወንድ ቢሆን ስጦታን የሰጠሽ ሁል ተፈራርመና ብድር ነው አበድር ሽኛል ይል ነበረ። ስለዚህ ሴቶች ወንድ በብር አትግዙ፣ ክብራችሁን ጠብቁ ክብረ ቢስ አትሆኑ። ወንድ በብር አይገዛም። መግዛት መሆኑን ሀንድረድ ፐርሰንት ሹሩ መሆንላችሁ። የኔ ከሆንክ ብሩን አልፈልገውም፣ የኔ ካልሆንክ ብሩን ታመጣለህ። ከዚህ በላይ ግዢ ያለህ ግን፣ አስመሳይ ስለሆንን እኛ፣ አዎ አስመሳዮች ነን። ማመን አንፈልግም እንጂ ይሄ ሀንድረድ ፐርሰንት ግዢ ነው። የኔ ከሆንክ ብሩን አልፈልገውም፣ የኔ ካልሆንክ ከኔ ጋር መጥቶን ከሆነ ብሩን አምጣ። ከዚህ መያዣ ነው። የሰውን ስስ እሺ አህመድ ዋሳ ከሄዳሉ ድህነት ችግር እያየችሁ በሰው ስስ ጎን ትገባላችሁ ይኸው ደረሰኝሽ አላህ ይስጥሽ ሙኒት ሙኒት ጁጁ አላህ ይስጣችሁ እድሜና ጤና ይስጣችሁ ክፉ አይንካችሁ እንሻላ አህመድም በአጭር ጊዜ ውስጥ ሰርቶ ይከፍላል እንሻአላ ይኸው ዙዙ ደረሰኝን ፎርዋርድ አድርጌ ልሻለሁ ሃቢባ አንዴ ሰላም አለይኩም። ጃና ግሪሽ ሰርቪስ። እሺ፣ ዋሌኩም ሰላም። እንዴት ነህ? አማን ነው። አለን አለን ሰላም ነው አሉ አልሐምዱላ። ውጭ ነበርኩኝ። ምን ልነሱ? ትንሽ አድኑ። ይሄን ነገር አንተ ወቃ አተወቅ አላውቅም። ስለዚህ አይ በታሪክ ምሳት ነበረ። ራሱ አካውንቱን ንገሪኝ፣ አምሳ ሺ ብር አስተላልፋለሁ። እሺ ሙኒት አካውንትሽን ሲላኪ ትራንስፈር አላልኳችሁም። ሳምንት እንኳን አይቀመጥም። ወላሂ ብለሻል ፈተና ያጋጥማል። ጠንካራ ልጅ ነው። ህይወት ውስጥ ደግሞ ፈተናዎች አሉ። ናቸው እሱ እንዳንተ አይነት መልካም ወንድም ስለሰጠው አላህን እናመሰግናለን። አላስጠቀረ ደሞ እርግጠኛ ትልቅ ተስፋ አይቼበታለሁ፣ አመድ ላይ እንደሚሰራ እንደሚያድግ፣ ትልቅ ደረጃ እንደሚደርስ ትልቅ ተስፋ አይቼበታለሁ። ከመጀመሪያውም ስላመኩበት ተስፋ ስላየሁበት ነው እኔም ወደ ዱባይ እንዲመጣ የቻልኩት ሩቤ ጣርኩት። ተስፋ ያለው ልጅ ነው፣ ያድጋል፣ ይሰራል። አላማው መስራትና መስራት ብቻ ነው።

ሃምሳሽን፣ ያስገባል ያስገባለሁ ብላለች። አሁን ታስገባለች። ቀዳ ነጻ ልትሆን ነው ማለት ነው። በቃ የምከፍለው ነገር አይኖርም። እሺ ሙኒት፣ ያንቺ አሁን ሌላ አካውንት እልክላታለሁ። ይኸው ሀምሳ ሺህ አሁን ወንድማችን አስገብቷል። ይኸው እኮ ደረሰኝም ደግሞ ስምሽን ልናገር ወይ? አድርጌ ስሟን ስፔሻልዝ ያላቸው ልጆች ቤተሰቦች የሚረዝቃቸው አላህ ሱብሃነሁ ወተዓላ ነው። አህመድ በርታ፣ አይዞህ። በእውነት እውነቴን ነው። አንተ የልጅህን ሀቅ እስካላጓደልክ ድረስ ለአንተ የሚቆምልህ ብዙ ነገሮች አሉ። እዝቅህ ያለችው እዝች ጋ ነች፣ እዝች ጋ ትገባለች። ይሄ እራሱ ምስክር ነው። አይዞህ፣ እሺ። ሻአላ